ክርስቶስ አንቀላፍቷል። ያንቀላፋው ግን በምኑ ጥሩ ልንገራ። ክርስቶስ አያንቀላፋማው፣ ግን አንቀላፋ። ለምን ሰውነቱን ለኛ ሊያስረዳ ምታት እንዳንለው በለበሰው ስጋ ሊያዝ ክርስቶስ አንቀላፋ ስንል በለበሰው ስጋ እየሰማኸኝ ነው አይደል? ድርግሚት ወይ ይኸውልህ፣ ስብከታ አደረገው አንተ ክርስቶስ ቅድም አያንቀላፋም አልክ፣ እዚህ ጋር ደግሞ መተህ አላንቀላፋም ወይ ስለ አንቀላፍቷል አልከኝ። ከዛ እኛን ለማስተማር ለማስረዳት፣ እሺ ክርስቶስ እናንተን ያንቀላፋውት እናንተን ለማስተማር ብዬ ነው ብሎ ተናግሯል። አሁን ይኸውልህ፣ አንተ እዚህ ጋር ያንቀላፋ ማለት ወይ መልስልኝ፣ ተናግሯል ወይ እኮ ልንገርህ እሺ ከጥር እዚያ ጋር አንቀላፋም አልከኝ እዚህ ጋር ደግሞ አንቀላፋ ይሄን ለይልኝ ነው የሚባለው መጀመሪያ ጥያቄ መሆን ያለበት አይደል ለይልኝ ስልህ እኮ ምን አልከኝ አንተ ለኛ የሰው ልጅ ለማስረዳት ብሎ ነው አልክ አንተ እኔ ያንቀላፋሁት እናንተ ለማስረዳት ብዬ ነው ብሎ የተናገረበት ቦታ አለ እንዴ ሁሉን መዘርዘር አለበት እንዴ አይደለም ለምን መሰለ ይሄን ያመጣውልህ ክርስቶስን ያለ አግባብ የአምላክነት ስልጣን ሰጣችሁት። እኔ ክርስቶስ ምንድነው ካልክ ሁለት ደቂቃ ወይስ ሶስት ደቂቃ ስጠኝና አንዲት ቃል አንዲት ፊደል ፊደል የመጽሐፍ ቅዱስ ፊደሏን እንኳን ሳልቀይር አስረዳሃለሁ። ከመጽሐፍ ቅዱስ ፊደሏን እንኳን ሳልቀይር ማለት ነው። ክርስቶስ ምንድነው ካልክ እንደ

አዎ፣ መጽሐፍ ቅዱሱ ስለ ክርስቶስ ይንገረን ትቀበላለህ? እንጂ ለምንድን ነው የማልቀበለው? እሺ በል እንግዲያውስ ልክፈትልህ። ክርስቶስ ምን ምን ስለሆነ ምን ስለሆነ ለምሳሌ ምን ስለሆነ ልንገረን ምን ስለሆነ ትፈልጋለህ አንተ ነቢይ ስለሆነ፣ በግ ስለሆነ፣ ምን ስለሆነ ትፈልጋለህ? ምን ስለሆነ ክርስቶስ ለምሳሌ የተላከ መልእክተኛ ስለመሆኑ እንደሆነ ማወቅ ትፈልጋለህ? ስለምን ትፈልጋለህ? ስለ ክርስቶስ ለምሳሌ አንተ ደስ ያለ አምላክ ስለሆነ እፈልጋለሁ፣ አምላክ ስለሆነ። እሺ፣ ከፈት ነው የሚያሳይ ይበል። ድርግሚት ይቅርታ፣ ማለክ ባና አብዱላዚዝ ገብቶኛል፣ ተረድቻለሁ። አምላክ የሆነበት ነው ማስረጃ ልታሳየው ነው የፈለግኩ አይደለ? ከመጽሐፍ ቅዱስ አአ በቃ እሱን እየጠቀስ ካሳየው። ድርግሚት ደግሞ ስማው። ትንሽ ቆይ ቆይ፣ እሺ። ቃል ቃል የማን ነው? ሳሚ፣ አሁን ያልሽውን አምላክ እንዳልሆነ እሱ ያለክ ማለት ነው። አይ ቲንክ እሱ እያለክ ያለው አንድም ቃል ሳልቀይር ከመጽሐፍ ቅዱስ አምላክ እንዳልሆነ አሳያለሁ። እንደተላከነው ተላከ እንደሆነ ነው። አይደለም፣ ይልቅ ከቁርአን አይደለም። ምንም የሚያመጣልህ ከመጽሐፍ ቅዱስ ስለሆነ ሰማውን ያልኩት። ጥሩ እሺ፣ እሺ፣ ነው በመጀመሪያ ደረጃ የዮሐንስ ወንጌል ምራፍ አምስት አስራዘጠኝ ላይ እንሂድና ከዛ ጀምረን እስከታች እናየዋለን። ዮሐንስ ወንጌል ምራፍ አምስት በደንብ ነው የሚገልጽልን ስለ ክርስቶስ ማለት ነው። አስራዘጠኝን እስኪ መጀመሪያ እኔና ከዛ በኋላ እያየን እንወርዳለን። ችግር የለም ኢየሱስ ራሱ ነው የሚናገረው ይህን ነገር ሲናገር ስለዚህ ኢየሱስ መልሶ እንዲህም አላቸው ማን ክርስቶስ ራሱ። እውነት እላችኋለው አለ ማን ክርስቶስ ራሱ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። ልብ ብላ አዳምጠኝ። አብ ባይኖር ኖሮ እዚህ ጋር አብ ካላሳየው ምንም ነገር ማሳየት እንደማይችል እየነገረ ነው፣ በግልጽ አማርኛ አብ ሲያደርግ ያየውን ገብቶሃል? ነው እንጂ አለ ነው እንጂ ገብቶሃል? ከአብ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም የሚለውን ውሰድ፣ ምንም አይችልም፣ ምንም የሚለው ዘጋ። አራት ነጥብ ምንም ማድረግ የማይችለው ከራሱ ማድረግ የማይችለው ያየውን ማድረግ የሚችል አምላክ አይደለም። ሲጀምር በራሱ የተበቃቃ በራሱ ማድረግ የሚችል ብቻ ነው አምላክ። ቀጠለ። ያ የሚያደርገውናል ያ የተባለው ያ የምትለው ፊደል የገባችው እዚህ ቦታ ላይ ለማን ነው? ለአብ። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አለ። ገብቷል። ያየውን ያደርጋል። ያ የሚያደርገው ነው የሚለው ልብ በል ያ የተባለው እዚህ ቦታ ላይ አብ ነው የአይመስለ ላይ ተቀምጠች ገብቷል። ይሄን አንድ ያዘልኝ፣ ሁለተኛ ወረድ አሁንም፣ ታች ላይ ሃያ ላይ አብ አለ ለየ ማንነት ለየ እዚህ ጋር አብ የተባለው ሌላ አካል ወልድ አይደለም። ወልድን ይወዳልና አንዱን እንደሚወድ እየነገረ ነው። አብ ወልድን ይወዳልና፣ እኛ በዚህ ልክ ነው ምናም ነው። አብ ወልድን ይወዳል። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል ማን አብ። ከአብ ያሳየውን ያሳየውን ነው የሚሰራው እንጂ በራሱ የሚሰራ አካል እንዳልሆነ አስረግጦ ይነግርሃል። ታች ደግሞ ሰላሳ ላይ ስትሄድ ስለ ራሱ ይመሰክራል ክርስቶስ። እኔ ከራሴ አለ አንዳች ላደርግ አይቻለኝም አለ። አንዳች አንዳች የሚለው ቃል አራት ነጥብ ነው። ይሄንን ነገር ለመሻር መጽሐፍ ቅዱስን ሙሉ ማጥፋት አለበት። እኔ ከራሴ አንዳች ላደርግ አይቻለኝም። ይቻለኝ አይቻለውም፣ ከራሱ ሊያደርግ የተቀባህ ነው፣ መሲህ ነው፣ ነቢይ ነው፣ አገልጋይ ነው፣ መምህር ነው። በዛ መሰረት ከአብ ያየውን የሰማውን የሰማው ነገር ሁሉ ያደርጋል። ከዛስ እንደ ሰማው እፈርዳለሁ አለ። ከማንም ይሰማው? ራሱ አምላክ ከሆነ አምላክ ከማን ይሰማል? እንደ ሰማው እፈርዳለሁ አለ። አምላክ ከሰው ሰምቶ ይፈርዳል? አምላክ ከአምላክ ሰምቶ ይፈርዳል? አያስኬድም። ፍርዴም ቀን ነው አለ። ከአምላክ የሰማውን ይፈርዳል። ከዛስ አረጋገጠልህ የተላከ ስለመሆኑ የላከኝን ፍቃድ እንጂ ፍቃዴን አልሻም። የላከኝ የምትለው አካል እሱ የተላከ አካል እንደሆነ ሚሴንጀር እንደሆነ ትናገራለች። የላከኝን ፍቃድ እንጂ ፍቃዴን አልሻም እና አለ ተመልከት። እንደገና ምን አለ? አሁን ይህን ካለ ይሄን ካለ በኋላ ሌላ ለምሳሌ እሺ፣ ሌላ ለምሳሌ ምን ላምጣልህ

ቀጥልሽ እነዚህን አስረዱ። በመጀመሪያ ይሄ ቃል የሚያስረዳው አብዱልዬ፣ አንተ እንደምትረዳው ክርስቶስ ከአብ እንደሚያንስ ሳይሆን ይሄ ቃል የተጻፈው ክርስቶስ ከእግዚአብሔር አብ በፈቃድ አንድ እንደሆኑ ነው። አንድ እንደሆኑ የሚያስረዳው፣ ለምሳሌ አብ ከራሱ ምንም አያደርግም ማለት አብ ማን ነው? ወልድ ከራሱ ምንም አያደርግም ማለት የወልድ ፈቃድ ለብቻው አይደለም ማለት ነው። የአብና በፈቃድ አንድ ናቸው ብለናል። የአብ ፈቃድ የወልድ ፈቃድ ነው። ለዚህም ደግሞ እዚሁ አንተ ጠቀስከው ወንጌል ላይ እዚሁ እኮ ምዕራፍ አምስት ቁጥር 27 ላይ ለአብ በራሱ ህይወት እንዳለው በራሱ ለማን ለአብ ለአብ በራሱ ህይወት አለ እንዳለው፣ እንዲሁ ደግሞ ለወልድም በራሱ ህይወት አለ አብ ሰጥቶት ሰጥቶታልና ነው ተው አትቀይር፣ አንተ ጥቅስ አትቀይር። ሰጥቶታልና። ምዕራፍ 27 ላይ ማን ነው ምዕራፍ 5 ቁጥር 26 ላይ ያንብብ። እኔ እኮ አንብቤ ስለማውቀው ነው መጽሐፍ ቅዱስ ቁጭ አብ በራሱ ህይወት እንዳለው እንዲሁ ደግሞ አለ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ነው የሚለው የሰጠው ወልድ ነው። ለሱ አብ ነው ለወልድ ህይወት የሰጠው። ወንድም የቃልን አትቀይር እኮ እው ለማንኛውም ማለት ነው ይሄ ጥቅስ የሚያስረዳው እንዳለ ይሄ እንዳለ ሲጀመር ምዕራፍ አምስት የእግዚአብሔር አብ ፈቃድና የወልድ ፈቃድ አንድ እንደሆነ። እንደዚያ ባይሆንማ ማለት ነው እንደዚያ ባይሆንማ ቅድም የጠቀስኩልህ እኔና አብ አንድ ነን ባላለ ነበር። አንድ ነን ማለት እኮ አበባ አይበልጠኝም ወይንም እኔም ከሷ ላንስም ማለት ነው እኮ፣ አንድ ነን ማለት። ቆይ ቆይ፣ ስማ ቆይ። ወልድ ወልድ በራሱ መፍረድ ይችላል። እንደ አብ ስልጣን ባይሰጠው ኖሮ በደንብ አድርጎ እስኪ ያሳይኝ እኔ ደግሞ የወለችን ጥቅስ ለአንብብልህና የሰው ልጅም ስለሆነ እዚህ ጋር የሰው ልጅ የተባለው ማን ነው ክርስቶስ ነው የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ስልጣን ሰጪው ማን ነው አብ ነው ለማን ለወልድ ገብቷል ይፈርድ ዘንድ ስልጣን አብ ሰጠው ስለዚህ ስልጣን እሱ በራሱ እንደሚፈርድ የሚናገር በራሱ ስልጣን እንደሚፈርድ ከአብ በተቀበለው ስልጣን ሳይሆን በራሱ እንደሚፈርድ የተነገረ ጥቅስ እስኪያምጣልኝ አንተ እኔ ይኸው አመጣውልህ በቃ አብ ነው የሰጠው ስልጣን ለሱ እንዲፈርድ አንተ ደግሞ እስኪ አምጣልኝ ለኔ። እሺ፣ ኢየሱስ እግዚአብሔር ነው አይደለም? አንተ እግዚአብሔር አይደለም መሆንም አይችልም እንጂ እግዚአብሔር አ በጣም ጥሩ አይ፣ መሰረቱን አፈረስኩ አሁን። አንተ ችግሩ የዮሐንስ ወንጌል ምዕራፍ አንድ ላይ በመጀመሪያ ሲጀምር ምን ይላል ምን ይላል ስላሴ ጽንሰ ሐሳብ ወተናል እዛ ጋር ነው። አሁን እናንተ ጋር ትንሽ ችግር እንደሚፈጥር አውቃለሁ፣ ግን እኔ ደግሞ ዮሐንስ እግዚአብሔር ይስጠውና ጥሩ አርጎ ስለጻፈው ጠቅሰዋለሁ። ምክንያቱም የጥቅስ እንደመፈሩ ታውቃለሁ። ነገር ግን ምን ይላል ምን ይላል? ቀዳሚሁ ቃል ውእቱ፣ በመጀመሪያ ቃል ነበረ። ያ ቃልም በእግዚአብሔር ዘንድ ነበረ ያ ቃልም እግዚአብሔር ነው። አስጨርሰኛ፣ ያ ቃልም እግዚአብሔር ነው ይላል። አይ ከዚህ ቃል ጋር አንተ አሁን ይሄን ዘለ ምዕራፍ 1ን ዘለ ምዕራፍ 5 ጋር ልትደርሳችሁም እግዚአብሔር መጽሐፍ ቅዱስ ነው እኮ ሰው ሲጠራህ ስማ እንጂ ዝም ብለህ ለምን ታወራለህ? አንድ አንዴ ተረጋጉ። ይው ልክ በመጀመሪያ ደረጃ ለሳትከው ነገር አምነህ ነው ማለፍ ያለብህ። ዮሐንስ አምስት ሀያ ስድስት ላይ ስህተት ፈጽመሃል። አብ በራሱ ሕይወት እንዳለው ለወልድ በራሱ ሕይወት አለው ብለህ ተናግረሃል። እሱም ስህተትን። አረ እኔ ትዕግስት ስላጣው ነው። አብዱላዚዝ ደግሞ ዝም ብሎ አለፈ። ፖይንትን ረገጥ አድርጋችሁ ስታልፉ ነው። ኦኬ ስለዚህ መጀመሪያ ምን ስህተትህን ተሳስቻለሁ በል፣ ከራሴ ከስሜቴን የተናገርኩት እና በመጽሐፍ ቅዱስ ላይ ድንበር አልፈሃል እና ከስህተትህ ታረ። መጀመሪያ ዮሐንስ አምስት ሀያ ስድስትን ወልድ በራሱ ህይወት አለው ነው የሚለው ወይንስ አብ ሰጠው ነው የሚለው ተጨረስክ? ጠይቄሃለሁ መልስልኝ። እኮ በራ ቃል በቃል መጽሐፍ ቅዱስን ነው የምትለኝ ለተናገርከው ስህተት ታርማለህ ወይንስ ታምናለህ? አብ ሰጠው ነው የሚለው። አንተ ደግሞ አይ በራሱ ህይወት አለው ነው ያልከው። በራሱ እንዲኖረው እኮ ነው የሰጠው። ታዲያ ማን ነው የሰጠው ያንን ህይወት? እህ ህይወቱን ማን ነው የሰጠው? አብ ግን በራሱ እንዲኖረው። አንተ በራስህ ህይወት እንዲኖረው ማን ነው ህይወት የሰጠህ? አንተ በራሴ ህይወት እንዲኖርህ ህይወት የሰጠህ ማን ነው ኮንት ኮንቴክስቱን ነው እኮ ያ ምንም ልዩነት የለውም አንተ በራሴ ህይወት እንዲኖርህ ማን ነው ህይወት የሰጠህ ህይወት የሰጠኝማ እግዚአብሔር እንዴ ሥላሴ ወይንስ አብ ሥላ አንድ እግዚአብሔር ነው እኮ ሥላሴ ወይንስ አብ አልኩ ሥላሴ ወይንስ አብ? የሚባል ነገር የለምማ። ታይታይክ እንዴ። ኦኬ እንዴት እንደሚለይ ያሳያል። ለወልድ ህይወት የሰጠው አብ ነው ወይንስ ሥላሴ? ለማን ለወልድ ህይወት የሰጠው አብ ነው። በምስል ላይ እሱ እሱ እሱ ነው እኮ እኔም መጠየቅ አያስፈልግም። እዚያ ጋር እራሱ መጽሐፍ ቅዱስ ይነግራል እኮ